ሶስት ጊዜ ዴሊት ተደርጓል። ታይም ዊል ቴል ሆነስትሊ፣ የምነግራችሁ እኔ እጅ ባይገባም ሌላ አካል እጅ ግን እንዳለ አውቃለሁ። ቢያንስ ከሶስቱ ቅጂ አንዱ ቅጂ አብይ ሁለት አንዱን ራሱ ተነስቶ ነው ዴሊት ያደረገው። አይናችን እያየ መገዳደል ተፈጠረ፣ ተጋደሉ፣ እኛ እያየን ብሎ ተናገረ። የመጀመሪያው ሲቀረጽ በነገራችን ላይ የሰኔ 15 ማታ፣ ከዛ ዳይሬክተር የሆነው ሰ አቆመውና ይሄ ነገር ከባድ ነው አለው። ምን ነው አለ። አይናችን እያየ ተገዳደሉ ስላልክ እዛ እንደነበርክ ነገሩ ይጠቁማል አለው። ዘሎ ተነሳና ያንን ራሱ ሄዶ ዴሊት አድርጎ ቆሞ እንደገና ቅረጽ አለ። ሁለተኛም ተሳሳተ በነገራችን ላይ ሁለተኛውን አጥፋው አለ። ወደ ሶስተኛው ሄደ። በዚህ መካከል ያልጠፋ ነበር። ርምህን አውጣ። የጊዜ ጉዳይ። ሁሉን ሁሉም ትጋለ። ደም አይተዋቸውም የሰሩትን ሴራ ያውቃሉ። ለምን እንደሚያሳድዱ ለምን የእኛ መኖር እንደ ሚዲያ መቆም እንደ ግለሰብ መቆም እንደሚያስጨንቃቸው እናውቃለን። ቀን ከሌት ሰርተናል። ሰዓረና ገዛይ ሲወድቁ መሳፍንትም፣ ሰዓረም ገዛይም ማንመታቸው በማን አሳበቡ፣ ምን አደረጉ ይታወቃል። ታይም ዊል ቴል። ግን ሁሉን ለመስራት ገንዘብ ይፈልጋል፣ ጊዜ ይፈልጋል፣ ምናምን ይፈልጋል። የትኛው ማን በአማራ ትግሉ ውስጥ ማን አግዞ ማን እንድትሰራ አበረታቶ እንደ ድመት ሙጭሊት የራሱን ታጋ የሚበላ ነው። እንኳን ሊያግዝ ሌላው ቢሆን በጀት መድቦ ፕሮጀክት መድቦ ቁልፉን ይፈታው ነበር። ይሄ ተዋድኖ እርስ በራሱ የሚነታረክ የዘመን እርግማን ያሳዝናል። ብቻ ያችን አድቫንቴጅ ሊጠቀሙባት ይፈልጋሉ። ሶ ባህር ዳር በዚያን ቀን ምን ተሰምቶ ምን ታውቆ ማን መረጃ ሰጥቷቸው ነው? ባህር ዳር በተለየ ሁኔታ ስፔሻል ፎርስ ባህር ዳር ኤርፖርቱን የተቆጣጠረው ለምን ነበረ? ምንም በሌለበት ምንም ኮሽ የሚል ነገር በሌለበት አሳምነውን ካለበት ለማፈንና ለመያዝ ሳረ ምዕራብ እዝን ባህር ዳር ላይ ስምሪት ሰጥ ብሎ ለሳረ ለማዘዝ ለምን አስፈለገ? ግርግር ለሌባ ይመቻል። ግርግሩ ተፈጠረ። ያንን ግርግር መጠቀም የሚፈልጉ ብዙ ነውረኞች ተሳትፈውበታል። ድርጊቱ፣ ችግሩ ተፈጥሮ ሀፕን አድርጓል፣ አለቀ። ብዙ ስለሚታወቅ አሁን ወደዛ እንደዚህ ተጓተን በምናምን አንሄድ እንጂ ጊዜው ሲደርስ ብዙ ምንልበት ስላለን ሰው በተጠና ሁኔታ አይን አይን የሆኑ ሰዎችን እንዴት እናሳጣው ብለው አቅደው የሰሩትም ፕሮጀክት አሁን አምጥቶ በእንደዚህ አይነት ግርግር ወቅት አየህ፣ እጅ መንሻ ማድረግ ማለት ነው። መቼም ይሄ ስልጣኑ ነው። መቼም ይሄው ኑሮ ተብሎ ገንዘብ ሺህ ዓመት አይኖር። ከሀቅ ተጋፍቶ አይ፣ እርስ በራስ ነው። አብይ አህመድ ነው አብይ አህመድ እንበል ብለን፣ ኧረ ነውር ነውር ነው፣ ኧረ መቆሸሽ ነው። ይሄ እንደነገርኳችሁ አስራ አንድ ሰው አለ። ይሄንን ነገር አብይ አህመድ ነው እንበል እንመን። በአንዲት ነገር የተባለ የለም። ይሄው ድሪቶ የተናገራትን ይዟት ይቀመጣል እንጂ ማንም በዚህ ጉዳይ ላይ ይሄ ነበር ሊል አይችልም። ነከል ያሉበት እንንትን አሉበት። ነከል ያለ ነከል ያለ በዚህም ከዚያም የሚመጣ ጎሴፕ መጓተት እስከ ዛሬም ይቀጠላል። በዛ ውስጥ የኛ ሚና ሊሆን የሚችለው እነሱ ያደርጉት ስለነበር፣ ኦህዴዶች ምን ያደርጉ ነበር? ፕሮጀክታቸውን ተግባራዊ እያደረጉ ግማሾቹ ያሳምነውን ፎቶ ፕሮፋይል አድርገው፣ ግማሾቹ ደግሞ ያንባቸውን ፕሮፋይል አድርገው እየተወራወሩ፣ አንዱ ገዳ፣ አንዱ ተገዳ፣ አንዱ ምናምን እያደረጉ ነበር የሚያረጉት። ያንን አከርካሪውን መተናክሽፈናል። ያን ፕሮጀክት አይ አሁን ገብሮ ሲገባ ያን የመሰለ ፕሮጀክት እኮ አክሽፋል። እዛ ውስጥ ሆነ ምናምን እና አሁን ሊቀለበስ ማለት ነው። ሌላ ቶሪ ሪቶሪክ አምጥቶ ምናምን ሊቀለበስ አለን እኮ በህይወት አትሊስት አልሞት ጥላሁን ያረፈለት ጥላሁን የተነሳለት እያሉ የሆነውንም ያልሆነን ማንም ስላልነበረ ብዙ መዋሸት ይቻል ይሆናል። እኛ ግን አለን አትሊስት በህይወት ከአስራ አንድ አስራ አንዳችን ባለንበት የተከራከሩ ልጆችም ባሉበት እንዴት እንዲህ አይነት ቀደዳ ነውር አይደለ እንዴ? የቤት ስራ አጀንዳ ለመስጠት ይሄን አድርጉ እንደሆነ ይገባናል። ነዳንኤል ክብረት እነዛ ዲግ አብራ፣ አሁን አጀንዳ ፍሬም አድራጊዎች እንደሆኑ እናውቃለን። ኦፍኮርስ የአማራ ትግል ከዛ ቅርጽ ወጥቶ አሁን ለእንደዚህ አይነት ለጥቂት ወሮ በሎች ምቹ ሁኔታ ስለፈጠረላቸው እችን አጋጣሚ ተጠቅመው ምንድ ነው ይሄ ግራንድ ናሬቲቭ ይላሉ። አገር ቤት እነ ዳንኤል ክብረት እና ናሬቲቭ ለማስቀመጥ አብይ አህመድ ከሰኔ 15 ጋር በተያዘ የተቀመጠበትን አንድ ነገር ልትፈታልኝ ትችላለ። አብይ አህመድ አሳምነው ጽጌን ሂዶ ነው ለይወለ የምዬን ምናምን ብቅል የበላ ምናምን ያስለፈልፈዋል ይባል። አረብ ሀገር ሂዶ እኔ ከእስር ቤት አስፈትቸው ከእስር ቤት በስልጣን ላይ እንደመጣው በማግስቱ አሳምነውን አስፈትቼ ሲላቸው እኮ ወራት ናቸው ጊዜያቶች። አሳምነው ግን አብይ አህመድ ወደ ስልጣን ከመምጣቱ ከአስራ ሰባት ቀን በፊት ነው የተፈታው በሀይለ ማርያም ጊዜ ኖት በአብይ አህመድ ጊዜ። ልክ ይሄኛው እንደዋሸው አብይ አህመድም ምን ምሎ ዋሸ። እኔ በመጣው በስልጣን በመጣው ማግስት አስፈታውታለ። አንተ ወደ ስልጣን ከመምጣት ከ17 ዓመት በፊት ነው የተፈታው። ስለዚህ አየህ ይህን ሰውዬ እንደበላሀው ማረጋገጫው ይሄ ነው አልነው። ከዛ ይሄ ብቻ አይደለም ዋሻ። ሌላ ውሸት ምን ብሎ እንዳውም ወንድሙ ሊያደርግለት የማይችል እኔ ያደረግኩለት አለ። ምን የቤት እዳ ነበረ እኔ ከፍዬለት ቤቱን እንዲመለስለት አደረግኩኝ፣ ተወርሶ ነበረ ምናምን ይለ። ደቂቃ አልፈጀንበትም፣ ቼክ አደረገ። በኢህአዴግ ጊዜ ቤቱ ይወረስ ተብሎ ተወስኗል ይወረስ ብለው ይወስኑ እንጂ ልጆቹን ከቤቱ ባለቤቱን ከቤቱ አላስወጡም ነበር፣ ይኖሩበት ነበር። የሚከፈልም ገንዘብ የሚመለስም ነገር የለም። እራሱ ከዛ በኋላ አሳምነው ፍርድ ቤት በተሰጠው ትዕዛዝ መሰረት ይመለስላቸው በሚለው ፍርድ ቤት ሄዶ በፍርድ ቤት ነው ያንን ነገር አስመልሶ የጨረሰው። ትስ ትሩ ይህን የምናገረው ያሉ ሰዎች የሚያውቁት ነው። ለምንድን ነው አብይ አህመድ ይህንን ሁሉ ውሸት ስለጨነቀው አሁን ከዚህ የገዛውን ሰው እንደዚህ በልና ያንን ነገር አዳፍንልኝ ከአማራ ጋር አቆራርጦኝ የቆዩ ነገሮች አንዱ ይሄ ነው። እንደዚህ በል። ነገ ጠዋት ደግሞ የሽመልስ አብዲሳም ድምፅ፣ የሽመልስ አብዲስ አይደለም ሊል ይችላል። ነገ ከነመፈጠርህ ከሌ የሚባል ሰው ኤግዚስት አያደርግም የለም ሊል ይችላል። ከፋዩ ክፈል እንጂ ምን ችግር አለ? ከፋይ ከከፈለ ማይክራፎን ይናገራል። ችግር የለም እንዲህ ያለ ስብ እና በጣም ያሳዝናል። በመሀል ነው ያመጣውት ያለ እንደው ዝም ብዬ በለጊዜው እንዳላልፈው እንጂ ሌላ ጊዜ ስላሉም፣ በነገራችን ላይ ስላሉ ሪጋርድ ለስ ኦፍ ኤኒ ዲፍረንስ ፖለቲካል ዲፍረንስ ያካሄድን ምናምን ምናምን፣ ሪያሊቲውን ግን እውነቱን የትም ሆነው ሊናገሩት የሚችሉ ስላሉ ማለት አቅጣጫ ተቀምጥ። አንድም ቀን በታሪካችን በነገራችን ላይ የምናውቀውን እውነት ዲና አድርገን እንዲህ እናድርግ የሚል ምክክር የተደረገበት የለም። እኛ ቤት እንደዚህ አይነት ምክክርም የለም። በነገራችን ላይ ጠንቃቆች ባንሆን ይሄ ቤት እስካሁን ድረስ እጃችን ላይ ይቆይ ነበር። አቅደው የቤት ስራ ሰጥተው ተልዕኮ ሰጥተው እዚው እኮ አፍርስና ውጣ የተባለ ስንት ነው ቡላ አልሰማችሁም እንዴ? በየጊዜው ሲመጡ አንጠባጥበን ራቆታቸውን አስቀርተን እየሸኘናቸው፣ አትሊስት ተቋሙን ይዘን እስካሁን ቆይተን የኢሳትን ምዝገባውንም ጽሕፈት ቤቱንም ምናምኑንም ምናምኑንም ቆላልፈው ይዘው የተጫወቱ አካላት ኢትዮ ሶስት ስልሳ ጋር እንዲህ አይነት ጫወታ እንዳይኖር የሚያስችል ይውል ወር ቁጭ ብለን ባይሎ አንድ ጥንቅቅ ብለን ጥንቅቅ ላይን ባይ ላይን ቁጭ ብለን የጻፍናት ማንም እንደፈለገ እዛ ዚህ ረግጦ የሆነ ነገር አድርጎ መሄድ እንዳይችል በየትም መንገድ መጥቶ አድርገውታል ያቁታል። ስለዚህ ተወራጭቶ ተወራጭቶ ማፍረስ ያቀተው ተቶ ነው መሄደው። that's why permanently youtube እንዲዘጋ በማድረግ ኤንካም ሶርሳቸውን እናድርቅ ከዛ ስማጥፍተን ዘመቻ ከፍተን ከህዝቡ ነጥለን፣ ደሞ ህዝቡ እእንዳይረዳ እንዳያግዝ እናድርግ፣ በዚህ መንገድ እናስቆማቸዋለን ብለው ሄዱ። ይሄ ማህበረሰቡ ችግር ነው፣ የእኛ ችግር አደለም። ወሮ በላን ሰምቶ እንዲሰራለት የሚፈልገው በሀቅ የሚታገልለትን አካል ሚዲያ ተቋም ማቆም ካልቻለ እኛ ምን ችግር አለብን? ያለን አሜሪካ ነገር ምን ማን መቃጠል ይፈልጋል? በየቀኑ እንደዚህ ያለ እሳትና ፖለቲካ ውስጥ መቆየት ኢንጆይ እያደረግነው እየተዝናናን አይደለም። ብዙ ጊዜ ተናግረን ነው፣ ግን ማንም አፍርሶ ለመሄድ ያደረጓት ሙከራ አልተሳካችም። ያኔም የፈለገ ቢንፈራገጥ ልዩነት አለኝ ያለ ደናክረም እየተባለ ጫጫታም የለም። በነገራችን ላይ እንደምትሰሙት እሱም ትንሽ ምናምን ተክተክሊል ሞከረ አአ ወጥ እንዳትረግጥ አንተ አለቃ ኩላሊት ግዛ ብለህ እያለቀስክ ስትዞር እስከ ሚድናይት እኛ እዚህ ቤት ውስጥ አፈር ግጠን ነው፣ ይህንን ስቱዲዮ አቧራ እየለበስን ቀጥረን እንኳን ሰራተኛ ደሞዝ ከፍለን አይደለም ስንሰራ ነበር። እንደ በጣም ብዙ ልጆች አሉ። ንነጋገር ከተባለ ብዙ ማለት እንችላለን። ይቅር ማጫወር ወገን። አትሊስት በህይወት እያለን እውነት እንድትቀበር አንፈቅድም። ተአምር ቢመጣ የማውቀው እውነት ተአምር ቢመጣ በህይወት እያለው የትኛው ሚዲያ ላይ ልኑር እስካለው ድረስ ውሸት ተደፍኖ እውነት ተቀብሮ ውሸት ይዞ እንዲህ እንበል እንዲህ እናድርግ ተብሎ የሚዶለት ነገር ውስጥ አልገኝም። ያው ሚዲያ ላይ በፕሪንስፕል የታገልኩበት የሐሳብ ነጻነት ብዬ የታገልኩበት እንደዛ አላደርግም። ለምን ብዬ ነው ማድረግ። አሰራራችን በጣም ጥንቁቅ ነው። ለማንም ወሮበላ የማይመች ነው። ታስዋይ ኢትዮ ሶስት ስልሳ ይሄንን ስርዓት ራቁት ለማስቀረት ያወጣው መስረጃ መታቁት ነው። በመረጃ ነው የምንታወቀው፣ በማስረጃ ያልፈነቀሉት ድንጋይ ያልቀጠሩት ቅጥረኛ ያልመደቡት ገንዘብ ያልሞከሩት ሀከር ያል ምናምን የለም። አንድም የመረጃ ምንጫችንን ማግኘት አልቻሉ። አንድም ካጠገባችን የሄደ ቱልቱላ አንድ የለውም። አንድ ጠንቀቆች ነን። ምን ሲደረግን የመረጃ ምንጮቻችንን አሳልፈ ምዝብ ለማንም የእኔ ከሆነ እኔ ነው አለቀ። የሌላውንም መስማት አልፈልግም። አይ ዶንት መረጃው ሲመጣ መረጃው ቬሪፋይ ይደረግ ብቻ ነው ጥያቄ። ትክክል ነው ትክክል አይደለም ቬሪፋይ ይደረግ መረጃው። የመረጃ ምንጩ ማን እንደሆነ ያመጣው ሰውዬ ብቻ እኔ መስማት አልፈልግም። የኔንም መናገር አልፈልግም። ፎር ዋት ሪዝን? ሪስፖንሲቢሊቲ መወሰደው ራሴው እኔ። ስለዚህ የመረጃ ምንጮቼ ተጠብቀው ቆይተዋል ማለት ነው፣ ለዓመታት። ወደፊትም ተጠብቀው ይቆያሉ። ፕሪንስፕል፣ እንጂ እንዳወጣ ነው። መረጃ ቢሆን ስንት ከላይ እስከታች ስንት ባለሥልጣን እጁ ቦክቷል እዚህ ነገር ውስጥ በየትኛውም እርከን፣ ይኸውልህ፣ ከቤተ መንግሥትና ታዲያ በአስማት ነው እንዴ? ከቤተ መንግሥት መረጃ ብናወጣው በአስማት ነው እንዴ? ካጠገባቸው ማስታወሻ ደብተራቸውም የሚነሳው በአስማት እኮ አይደል መረጃ በእያንዳንዱ እርከን አብይ አህመድ ነው የጸጥታ ተቋም የሚባለው አለ ብርሃኑ ጁላ አብይ አህመድ ምናምን የሚሰበሰቡበታል። የሀገሪቷ የጸጥታና ደህንነት የሚባለው ግሩፕ ተሰብስበው ወጥተው ሳያድር ለሊቱን መረጃው ደርሶ፣ እኛ መረጃ አውጥተን እኮ አብይ አህመድ እንደ ቀውስ ነው የሆነው። ከዛ በኋላ እኮ እቤቱ ማደር ትቶ ኢንሳ እስከ ሚድናይት ካመሻ ኢንሳ ላይ አንድ ማደሪያ ቤት አለው እዛው ኢንሳ ያለበት ቢልዲንግ ላይ መተኛ ቤት አለ አሰርቷል። እዛ እስከ ሚድናይት ከተኛ፣ እዛ ያሉ ጠባቂዎች ሳይነግራቸው እነሱንም አያምንማ፣ ሹልክ ብሎ ደግሞ የሆነ ግማሹን ሌሊት ወይ ቀነኒሳ ሆቴል ወይ እዛው ቤተ መንግስት ይሄዳል ወይ እዛ ሳር ቤት ምናምን የሚመሽግበታል። አሁን ደግሞ ሀላላ ኬላ ምናምን ኬላ እያለ የሚሮጠውም ነገር አለ። የዛፍ ላይ እንቅልፍ እዛና እዚህ እየተወዛወዘ ለምን? ነገሩ ግራ አጋቢ ነው። የመረጃ ምንጮቻችን እንደብዛችን የምንሰራው በሚኒስተር በሙሉ እየሰበሰበ ምንድን ነበር የሚለው ይዛ ስምንት ሆነው ስድስት ሆነው አምስት ሆነው እነሱ እንዲህ አይነት ታምር ሲሰሩ እኛ በጀት መድበን ይሄ ሁላ ሚኒስተር ምናምን ሲሰቃየ ነበረው። ለምን ተሰቃየ? ለምን እንደዚህ አደረገ? ለምን ፈተነን? ለምን እኛም ታገለን ልንል ነው እንዴ? እንደ የታገል ነው ይታገለናል። ጀስት ሪያሊቲው ይህንን ማንሳት ነው። በእግረ መንገድ አዲስ አበባ ላይ የተነሳው እኮ ውዝግብ በልዩ ጥቅም ምክንያት አይደለም፣ በባለቤትነት ምክንያት ነው። አዲስ አበባ የኔ ነው የሚል ጽንፈኛ ሀይል ተፈጠረ። ይህንን ደግሞ አንቀበልም ብለን አቋም የያዝነው እኛ ነን። አዲስ አበባ የአዲስ አበባዎች፣ የኢትዮጵያ ህዝቦች እና የአገሪቱ ዋና ከተማና መናገሻ እንዲሁም የአፍሪካ መዲና ናት። በሕገ መንግስቱ መሰረት ኦሮሚያ ልዩ ጥቅም አለው ነው። ይሄን በሕገ መንግስቱ ላይ የተሰፈረው ነው። የጨመር ነው የለ፣ የቀነስ ነው የለ። እነሱን ላፊ ሄደው ለመልካም ግንኙነታችን ስን ላፊ ሄደው የተናገሩት ነገር አለ። ወደ ሰላማዊ ሰልፍ ተቀየረ። በእነሱም በኩል እኛ ይሄን አደረገ። ልዩ ጥቅም ማለት ምንድን ነው የሚለው ዲፋይን አልተደረገም ሰው እንደፈለገ እንዲተረጉሙ ያስገድረው እሱ ነው። ግን አንድ ሁለት ነገር ልናገር። አዲስ አበባ ዙሪያው ሪሶርስ ይጠቀማል። ውሃን እንውሰድ፣ የውሃ ጋን መጨመር የት ነው ከየት እንደሚመጣ አይታወቅም። ደንና ተራራማ አካባቢዎች ናቸው የውሃ ጋር እያልን የምንወስዳቸው። አዲስ አበባ እንዲህ አይነት ሪሶርሶችን መጠቀሙ አይቀርም። ስለዚህ ውሃ ይለማል። ከሚለማው ውሃ የዙሪያው የኦሮሞ አርሶ አደሮች እንዲጠቀሙ ቢደረግ ምን ነውራል ይሄም ልዩ ጥቅም ነው ምክንያቱም አማራ ክልል እዚህ ዙሪያ ከሚወጣው ውሃ ሊጠቀም አይችልም ይሄን የመሰሉ ትንንሽ ጥቅሞች ናቸው ልዩ ጥቅም ማለት ይህ እንዴት ትልቅ የፖለቲካ አጀንዳ ሆኖ አንደኛን ማጥላላት የፈለገ ሰው መዞ ስለለጠፈው እናጓጉነዋል እንደ እንደኳስ ጠበጠብ ነው ከልኩ በላይ እኛን ለማፍረስ የተሰራ ነው። መረጃው ይሄ ነው በአጠቃላይ።